በዞኑ የደቡብ ቤንች ወረዳ አስተዳዳሪ አቶ ተሾመ ኪያስካ እንደገለጹት በወረዳው የቡና ጥራትን ለማስጠበቅ ተግባራዊ በሆነው የቡና ፓኬጅ ማሻሻያ ውጤት ተመዝግበዋል። አርሶ አደሩ የጥራት ደረጃውን የጠበቀ እሽት ቡና ለኢንዱስትሪዎች እያቀረበ እንደሚገኝ የገለጹት አስተዳዳሪው ዘርፉ ለበርካታ ዜጎች የስራ እድል የፈጠረ እንደሆነ ገልጸዋል። ኳሊቲን በጠበቀ መልክ የዓለም ገበያን ሰብሮ መግባት እንዲችል ጥራቱን የጠበቀ ቡና ለዓለም ገበያ ማቅረብ አስፈላጊ ሆኖ ስለተገኘ ይህን ለማድረግ አንደኛው የቡና ፓኬጁን ምርትና ምርታማ ሊሰጥ በሚችል መልክ ከዛ በዘለለ ደግሞ ከተከላ ከዘር መረጣ እስከ ለቃማ ድረስ ያለውን ደግሞ በጥንቃቄ እንዲሄድ ትላልቅ የአካባቢ ኢንዱስትሪዎች፣ ባለሀብቶች እዛ ውስጥ ገብቶ ዘመናዊ በሆነ መልክ ቡና እሸት ቡና ገዝተው እያጠቡ እየታጠበ አሁን እየደረቀ ያለበት ሁኔታዎች ናቸው ያሉት። የቡና ፓኬጅ ማሻሻያ የቡና ምርትና ምርታማነትን ከማሳደግ ባሻገር ስፔሻሊቲ ቡናን በማዘጋጀት አርሶ አደሩ ተጠቃሚ እንዲሆን እንዳስቻላቸውም አስረድተዋል። እንደኛ ወረዳ መሬት ላይ ቡና መስጠት የለም። መሬት ሸራራ መስጠትም የተከለከለ ነው። አሁን ምንድነው በዋናነት የተሰራ ያለው መደብ ተዘጋጅቶ እዛ መደብ ላይ ነው አርሶ አደሮቻችን ወንፊት እና የተለያዩ ገባቶችን አድርገው ቡናዎቻቸውን አድርቀው በስፔሻሊቲ ገበያ ላይ አቅርቦ ሊጠቀም ያደረጋል። የወረዳው ግብርና ጽሕፈት ቤት የእርሻና ህብረት ሥራ ዘርፍ ኃላፊ አቶ ዮሐንስ ደጀኔ በበኩላቸው በወረዳው ከ35000 ሄክታር በላይ ማሳ በቡና መሸፈኑን ገልጸዋል። እንደ ደቡብ ቤንች ወረዳ አጠቃላይ ወደ 35000 ሄክታር በላይ የቡና ማሳ ሽፈናለን። ከዚህ ውስጥ ወደ 22000 ሄክታር ያህል ቡና ምርት የሚሰጥ ቡናዎች አሉ። በወረዳው በእሸት ቡና ምርት ዝግጅት ከተሰማሩት አርባ ሁለት ኢንዱስትሪዎች በበጀት ዓመቱ ወደ ማዕከላዊ ገበያ ለማቅረብ ከታቀደ ውስጥ ሰባት ሺ ቶን ማቅረብ መቻሉን ተናግረዋል። በወረዳው በእሸት ቡና ዝግጅት ስራ የተሰማራው የአደራ ሳይድ ኢንዱስትሪ ስራ አስኪያጅ አቶ አሰራር አህመድ እንደገለጹት ድርጅቱ ከሶስት ሺ ቶን በላይ የታጠበ ደረጃ አንድ ቡና ለማዕከላዊ ገበያ ለማቅረብ በዝግጅቱ ላይ ይገኛል ብለዋል። ዘንድሮ እንደ ቅድያዝ ነው ሶስት ሺ ኩንታል ለማዕከላዊ ገበያ እናቀርባለን ብለን ዝግጅት ላይ ነው ያለነው። ደግሞም ምርቱም ስለያዘ ይሄ በእርግጠኝነት እንደሚሳካ እርግጠኛ ወኝ ነው መናገር የምችለው። የቡና ምርትና ጥራት ደረጃው ካለፉት ዓመታት ጋር ሲነጻጸር የተሻለ እንደሆነ ያመለከቱት አቶ አሰራር፣ በዚህም ከእቅዱ በላይ ለማሳካት የሚያስችል ዝግጅት መኖሩን ጠቁመዋል። የስራ ዕድል የተፈጠረላቸው ዜጎች በበኩላቸው ከኢንዱስትሪው ተጠቃሚ መሆናቸውን ገልጸዋል። እዚህ ስራ ዕድል በመፍጠሩ ቤተሰብ አለኝ። ቤተሰቤን አስዳድራለሁ። ቤትም ገዝቻለሁ። ሌላም ደግሞ የእርሻ ማሳ ገዝቻለሁ። በአንድ ወር ውስጥ ሰባት ሺ አምስት መቶ ብር እንቀብላለን። ከዛ የቤት ስራም የበቆሎ ማውጫ ግባትም ይጠቅማል። ለልጆች ልብስ ይገዛል። ለነም ይገዛል። ከቤቴ ያለ ይቀውሉ እንትነ የሞላል። ከዛ ያለን ስራውን በቃ በጣም ጥሩ ስራ እየሰራው